ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች ዛሬ ጥቅምት 19 2018 ዓ ም በዛሬው የመረጃ ሰዓታችን በአርሲ ዞን በታጣቂዎች በተፈጸመ አሰቃቂ ጥቃት 14 ምዕመናን በሚያሳዝን ሁኔታ ስለመገደላቸው፣ በትግራይ ክልል ጊዜያዊ አስተዳደርና በብሔራዊ መረጃና ደህንነት አገልግሎት መካከል የተፈጠረው አዲስ ውጥረትን በተመለከተ የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ መረጋጋት ዘላቂ መፍትሄ የሚያገኘው የአፋርን የፖለቲካና ኢኮኖሚያዊው በደል ሲፈታ ነው ስለመባሉ፣ በመርካቶ የተፈጠረው አዲሱ የመንግስትና የነጋዴዎች ፍጥጫን በተመለከተ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን ሀገረ ስብከት በምትገኘው ኖኖጃዊ ቀበሌ ታጣቂ ኃይሎች በፈጸሙት አሰቃቂ ጥቃት የ14 ምዕመናን ህይወት መጥፋቱን በሀገረ ስብከቱ አመራሮች ተረጋገጠ። ጥቃቱ በለተረቡ ጥቅምት 13 2018 ዓ ም ከሌሊቱ 6 ሰዓት የተፈጸመ ሲሆን ሟቾቹ ከሁለት ዓመት ሕፃን እስከ 76 ዓመት አዛውንት ያሉበት ጭካኔ የተሞላበት ግድያ እንደነበረም ተገልጿል። የግድያ ሁኔታ ታጣቂዎቹ ምዕመናኑን ከተኙበት ከየቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መ ማስገደላቸውን ከማህበረ ቅዱሳን ቴሌቪዥን የተገኘው መረጃ ያመለክታል። የአርሲ ዞን ሀገረ ስብከት እንደገለጸው የጥቃት ሰለባዎቹ በመርቲና ጉና ወይንም አባ ጀማይ በተባሉ ሁለት ወረዳዎች ላይ ነው። በተለይም መርቲ ወረዳ በከፍተኛ ጉዳት ደርሶበታል። ስማቸው እንዲነገር ያልፈለጉ የሀገረ ስብከቱ አመራር በመርቲ ወረዳ ከተቀበሩት ውስጥ ከአንድ ቤት አምስት ሰዎች ተገድለዋል ብለዋል። ሚስት ሁለት ልጆቻቸውን ጨምሮ፣ በማለት የአንድ ቤተሰብ ሙሉ አባላት መገደላቸውን አስረድተዋል። በዚህ ጥቃት ወቅት ሁለት ሰዎች ከፍ ተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቡምሳ ከተማ ሪፈር መሄዳቸውንም ማህበረ ቅዱሳን አስታውቋል። ከተገደሉት 14 ሰዎች መካከል ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው በታጣቂዎቹ ታፍኖ ተወስደው እንደነበረ የማህበረ ቅዱሳን መረጃ ያመለክታል። በዚህ አሰቃቂ ጥቃት ህይወታቸውን ያጡ ምዕመናን የቀብር ስነ ስርዓታቸው በአካባቢው በሚገኙ አጥቢያ ቤተ ክርስቲያናት መፈጸሙም ተገልጿል። ስድስቱ ሟቾች በገለሌ ባለወልድ ቤተ ክርስቲያን፣ አንዱ በአሞዬ ቅዱስ ዮሐንስ ቤተ ክርስቲያን ሲቀበር፣ ሌሎቹ ደግሞ በያሉበት አካባቢያቸው መቀበራቸው ታውቋል። በተለይም የመርቲ ወረዳ ሟቾች ቀብር በሎሜ ሰቃቀድ ዱስ ጊዮርጊስ ቤተ ክርስቲያን መፈጸሙን የሀገረ ስብከቱ አመራር አረጋግጧል። የቤተ ክርስቲያኒቱ ምእመናን በደረሰባቸው በዚህ ከባድ ሀዘን ጥልቅ ስጋት ውስጥ መግባታቸው ተገልጿል። የአርሲ ዞን ሀገረ ስብከት ይህን አይነቱን የኃይል እርምጃ አካባቢውን በድጋሚ እያወከ መሆኑን አመላክቷል። ከዚህ ቀደም በተመሳሳይ ሁኔታ ታጣቂዎች ስምንት ምእመናንን ከቤታቸው አስወጥተው በአሰቃቂ ሁኔታ መግደላቸውም የሚታወስ ነው። ስለ አካባቢው ጸጥታ ሁኔታ ተጨማሪ ማብራሪያ የሰጡት የሀገረ ስብከቱ አመራር የጥቃቱ ስፍራ ቀደም ሲል ትላልቅ ባለስልጣናት የመጡበት ቦታ በመሆኑ ከፍተኛ ጥበቃ የነበረበት መቻቻልና መፈቃቀር ያለበት እንደነበረም አስታውሷል። በተጨማሪም አካባቢው እንደ ጀጁና ሸርካ ያሉ ከፍተኛ ስጋት ካለባቸው ቀጠናዎች የተለየ እንደነበረም ገልጿል። ሆኖም ከሰሞኑ ጉድያ በፊት በስድስት ሰዎች ላይ የግድያ ሙከራ ተደርጎ እንደነበረም ተጠቁሟል። አመራሩ ከጀጁ ወረዳ ታፍኖ የተወሰዱ ምዕመናን እስካሁን እንዳልተመለሱ ገልጸው፣ የቅርቡ ጥቃት ከእነዚህ ታጋቾች ጉዳይ የተለየ መሆኑን አስረድተዋል። ይህም በአርሲ ዞን የተለያዩ አካባቢዎች የጸጥታ ችግር ስር የሰደደ መሆኑንና የምዕመናን ለተደጋጋሚ ጥቃት መጋለጣቸውን ያሳያል። በጥቃቱ ሳቢያ በተፈጠረ ከፍተኛ ስጋት ዙሪያ የአርሲ ዞን ሀገረ ስብከት አፋጣኝ መፍትሄ እንዲመጣ ጥሪ ያቀርቧል። ቤተ ክርስቲያኗ በቀጣይ የባሰ ችግር እንዳይፈጠር መንግስት ዜጎችን የመጠበቅ ህገ መንግስታዊ ኃላፊነቱን እንዲወጣ ጥሪ ያቀርባለች። ይህም በአካባቢው የሚኖሩ ምዕመናንን ደህንነት ለማረጋገጥ የመንግስትና የቤተ ክርስቲያኒቱን የተቀናጀ ስራ አስፈላጊነት ላይ ትኩረት ያደርጋል ተብሏል። በአሁኑ ሰዓት አካባቢው ለተጨማሪ ችግር እንዳይጋለጥ የሀገር መከላከያ ሰራዊት በስፍራው ተሰማርቶ ለማረጋጋት እየሰራ መሆኑን የማህበረ ቅዱሳን ቴሌቪዥን አስረድቷል። ይህም ሰብአዊ ቀውስ መንግስት በአካባቢው ያለውን የጸጥታ ሁኔታ በዘላቂነት ለማረጋጋትና የዜጎችን ህይወትና ደህንነት ለመጠበቅ አፋጣኝና ጠንካራ እርምጃ እንዲወስድ ጥያቄን አጠናክሯል። በትግራይ ክልል ጊዜያዊ አስተዳደር ውስጥ ከተፈጠረው ፖለቲካዊ አለመረጋጋት ጋር በተያያዘ የክልሉ ፕሬዝዳንታዊ ጽህፈት ቤት አስቸኳይና ከፍተኛ ግምት የሚሰጠው እርምጃ ወስዷል። የጊዜያዊ አስተዳደሩ ከፍተኛ የደህንነት ስጋትና የስልጣን መገፋፋት እንደፈጠሩ በገለጻቸው ለ11 ግለሰቦች የተሰጠው ልዩ የቪአይፒ ፓስ ፍቃድ እንዲሰረዝ በይፋ ለብሔራዊ መረጃና ደህንነት አገልግሎት በደብዳቤ መላኩን ሸገር ጆርናል አረጋግጧል። ይህ እርምጃ በፌዴራልና በክልሉ ጊዜያዊ አስተዳደር መዋቅር መካከል አዲስ ትኩሳት ከመፍጠሩም በላይ በቀጠናው ሰላምና መረጋጋት ዙሪያ አዲስ ጥያቄዎችን አስነስቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከስልጣን ተነስተው በሌተናንት ጀነራል ታደሰ ወረደ ከተተኩ በኋላ ለብሔራዊ መረጃና ደህንነት አገልግሎት የተላከው ይህ አስገራሚ ደብዳቤ የጊዜያዊ አስተዳደሩ ፕሬዝዳንታዊ ጽህፈት ቤት በቀድሞ ፕሬዝዳንት አቶ ጌታቸው ረዳ ስም የተሰጡ ልዩ መብቶች እንዲሻሩ መጠየቁ በሁለቱ ወገኖች መካከል ያለውን የሻከረ ግንኙነት ግልጽ የሚያሳይ ነው። በፕሬዝዳንታዊ ጽህፈት ቤቱ በጥቅምት ሁለት ሁለት 2018 የተጻፈው ይህ ደብዳቤ ለብሔራዊ መረጃና ደህንነት አገልግሎት ዳይሬክተሪት ጀነራል የተላከ ሲሆን የና አቶ ጌታቸው ረዳን የቪአይፒ ፓስ ፍቃድ መሰረዝን የሚመለከት የሚል አርዕስት አለው። ደብዳቤው በተለይም እንዲሰረዙ የተጠየቁ 11 ግለሰቦች በዝርዝር አስቀምጧል። ይህም ዝርዝር የትግራይን ክልል ጊዜያዊ አስተዳደር ውስጥ በከፍተኛ የስራ መደብ ላይ የነበሩ ወይንም ከቀድሞ አስተዳደር ጋር የጠበቀ ቁርኝት ያላቸው ግለሰቦች መሆናቸውን ያመለክታል። በዚህም አቶ ጌታቸው ረዳን ጨምሮ የ11 ግለሰቦች ልዩ መታወቂያ ወይንም ቪአይፒ ፓስ ፍቃድ እንዲሰረዝ ተጠይቋል። በዚህ የመታወቂያ መሻር ጥያቄ የቀረበበት ዋና ምክንያት ደብዳቤው በግልጽ እንዳስቀመጠው ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩ ላይ የተፈጠረው የስልጣን መገፋፋትና የጸጥታ ስጋት እንደሆነ ተገልጿል። ደብዳቤው በተጨማሪም እነዚህ ግለሰቦች የተሰጣቸውን የቪአይፒ ፓስ ተጠቅሞ የክልሉን ሰላምና ደህንነት እንቅስቃሴ ላይ እንቅፋት እየፈጠሩና የክልሉን ሽግግር ሂደት እያናጉ እንደሆነ ተገልጿል። በልዩ ሁኔታ ለከፍተኛ የመንግስት ባለስልጣናት፣ ለታወቁ ዲፕሎማቶች ወይንም ለደህንነት ነትና እና ለሌሎች ስትራቴጂካዊ ተልእኮዎች የተሰጠ የቪአይፒ ፓስ በተለመደው የጸጥታ ፍተሻ ውስጥ ሳያልፉ ወይንም ልዩ ጥበቃ አሰራር እንዲኖራቸው የሚያስችል ከፍተኛ መብት ነው። ይህ መታወቂያ በሀገር ውስጥም ሆነ ባለም አቀፍ የጸጥታ መዋቅሮች ዘንድ የባለቤቱን ማንነት እና ልዩ ክብር የሚያረጋግጥ ነው። የጊዜያዊ አስተዳደሩ ጽህፈት ቤት ያቀረበው ክስ ክብደት ያለው ሲሆን የቪአይፒ ፓስ ፍቃድ መሰረዝ የጠየቀው እነዚህ ግለሰቦች በክልሉ የሽግግር ሂደት ላይ እንቅፋት መሆናቸው ብቻ ሳይሆን የተሰጣቸውን መብት በመጠ መጠቀም የጸጥታ ስጋት ሊፈጥሩ እንደሚችሉ በመግለጽ ነው። ይህ የሚያመለክተው የብሔራዊ መረጃና ደህንነት አገልግሎት ይህንን መታወቂያ እንዲሰርዝ መጠየቁ ጉዳዩ ክልላዊ ወሰንን ያለፈ አገር አቀፍ የደህንነትና የፖለቲካ ትኩረት እንዲያገኝ ፍላጎት እንዳለ ያሳያል። በማጠቃለያው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንታዊ ጽፈት ቤት ወደ ብሔራዊ መረጃና ደህንነት አገልግሎት የላከው የአቶ ጌታቸው ረዳን ጨምሮ 11 ግለሰቦችን ቪአይፒ ፓስ እንዲሰረዝ የጠየቀ ነው። በክልሉ ውስጥ ያለውን ከፍተኛ የፖለቲካ ስብራትና የጸጥታ ስጋት አሳሳቢነት በግልጽ የሚያመለክት እንደሆነም እየተገለጸ ነው። ኢትዮጵያ ለባህር በር ያላትን የቆየ ፍላጎትና በቀይ ባህር ዙሪያ ያለውን የጸጥታ አለመረጋጋት ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት በሶስት አገራት ድንበር ውስጥ ሲሰደድ የነበረው የአፋር ህዝብ ታሪካዊ ፖለቲካዊና ኢኮኖሚያዊ በደል በመፍታት ብቻ መሆኑን አንድ አዲስ ሰፊ ትንታኔ ጥናት አመለከተ። ይህ ትንታኔ የኢትዮጵያን የውጭ ጉዳይ ፖሊሲ ቀያሾችና የቀጠናውን ዲፕሎማቶች ወደ አንድ ቁልፍ ነጥብ ትኩረት እንዲያደርጉ የሚጠይቅ ነው። የሆርን ሪቪው ተመራማሪ ዮናስ ይዘዘው ያካሄዱት ዝርዝር ትንታ ውሳኔ እንደሚያመለክተው ታሪካዊ መኖሪያቸው በኢትዮጵያ በኤርትራና ና በጅቡቲ አስተዳደር ተወስኖ የተከፋፈለው የአፋር ህዝብ በተለይ የኢትዮጵያ ከኤርትራ መገንጠል ዋነኛ ሰለባ ሆኖ ቀርቷል። ጥናቱ በጠንካራ መከራከሪያ እንደሚገልጸው በ1985 የተካሄደው የኤርትራ የነጻነት ህዝብ ውሳኔ የአፋርን ህዝብ ያላካተተና በጂኦፖለቲካዊ ጥቅመኝነት ላይ የተመሰረተ እንደነበረ ይገልጻል። ይህ ሂደት የአፋርን መሬት በመከፋፈል የኢትዮጵያን ታሪካዊና ኢኮኖሚያዊ የወደብ መብት ያሳጣ ቁልፍ ክስተት እንደሆነም እንደሆነም ተገልጿል። የቀጠናው የፖለቲካ ምህዳር በዋናነት የአፋርን ህዝብ በጥርጣሬና በስጋት ሲመለከተው ቆይቷል የሚለው ይህ ጥናት፣ ይህም በአፋር ክልል በልማት፣ በመሰረተ ልማት ዝርጋታ፣ በብሔራዊ የፖለቲካ ተሳትፎ ወደኋላ ኋላ እንዲቀር አድርጎታል የሚለው ይህ ጥናት ትንታኔው፣ ይህንን ችግር ሳይፈታ በሁለቱ አገራት መካከል ስለ ወደብ አጠቃቀም ወይንም ስለ ሰላም ዘላቂነት ማውራት መሰረት የሌለው ቅዠት ነው ሲል ይደመድማል። ተመራማሪው አቶ ዮናስ ይዘዘው የኤርትራ መገንጠል በአፋር ህዝብ ላይ ያስከተለው መዘዝ በሁለት ዋነኛ ሰዎች ላይ ተተንትኗል። ይህም ሁኔታ በበርካታ አስርት አመታት ውስጥ የአፋርን ማህበራዊ ፖለቲካዊ ና ኢኮኖሚያዊ መዋቅር ክፉኛ ጎድቶታል። የመጀመሪያው በኢትዮጵያ ውስጥ የሚኖሩ የአፋር ተወላጆች የባህር በር የሆነው አሰብ ወደብ በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። የአፋር ክልል በኢትዮጵያ ውስጥ ከተቀሩት ክልሎች ጋራ ሲነጻጽር በኢኮኖሚ ከድህነት የመውጣት ሂደት በእጅጉ ዘይግቷል። ይህም በቀጥታ ከባህር በር መገለል ና ከንግድ እንቅስቃሴ መቋረጥ ጋራ የተያያዘ ነው። ሁለተኛው በኤርትራ በኩል የተቀሩት የአፋር ማህበረሰቦች በአዲሱ የአስመራ መንግስት ስር ከባድ ጫናና መፈናቀል እንዲሁም የፖለቲካ መገለል ደርሶባቸዋል። መንግስታዊ የልማት ፕሮግራሞች፣ የፖለቲካ ስልጣን በአብዛኛው የአፋርን ህዝብ ያላካተተ በመሆናቸው የማህበረሰቡ ሰብአዊ ና ፖለቲካዊ መብቶች ተጥሰዋል። በዚህም ምክንያት በሺዎች የሚቆጠሩ የኤርትራ አፋሮች ወደ ኢትዮጵያ ና ጅቡቲ ለመሰደድ ተገደዋል። ትንታኔው በማያሻማ መልኩ እንደሚያስገነዝበው ኢትዮጵያ አስተማማኝ ዘላቂ የባህር መተላለፊያ ለማግኘት የምታደርገው ማንኛውም ጥረት ሊሳካ የሚችለው የአፋርን ህዝብ ጥቅም ማዕከል ያደረገ አዲስና ሁሉን ያካተተ ፖሊሲ ስትከተል ብቻ ነው ብሏል። የችግሩ ስር መሰረት በድንበር እና በጂኦፖለቲካዊ ክፍፍል ውስጥ የታፈነውን የአፋር ህዝብ የፖለቲካና ኢኮኖሚ ጥያቄ መሆኑን መገንዘብ ቁልፍ እንደሆነ ተመላክቷል። ትንታኔው በዝርዝር እንዳስቀምጠው ኢትዮጵያ ለወደብ የምታደርገው ማንኛውም ዲፕሎማሲያዊ እንቅስቃሴ የአፋርን ህዝብ የፖለቲካ ተወካዮችና የባህላዊ መሪዎች በዋና ተዋናኝነት ማካተት ይገባታል። የአፋር ጉዳይ ያልተፈቱለት የቀይ ባህር ቀጠና ሁሌም ለውጥ አምጪ ኃይሎች መፈጠሪያና ለውጫዊ ጣልቃ ገብነት የተጋለጠ ሆኖ ይቀጥላል ብሏል። በመሆኑም የኢትዮጵያ ብሔራዊ ደህንነት ስትራቴጂ በቀጥታ ከአፋር ህዝብ ደህንነት፣ ልማት ጋር የተያያዘ መሆኑን አውቆ መስራት ለቀይ ባህር ቀጠና ሰላም ሰላምና ለኢትዮጵያ የወደፊት እጣ ፈንታ ወሳኝ መፍትሄ ነው ሲል ትንታኔውን ይደመድማል። በአፍሪካ ትልቁ የንግድ ማዕከል የሆነው መርካቶ በአሁኑ ወቅት ባልተለመደ የንግድ ድባብ ውስጥ ይገኛል። መንግስት በቅርቡ ባስተዋወቀው አዲስ የንግድ እንቅስቃሴ ቁጥጥር ስርዓት ምክንያት በታላቁ የገበያ ማዕከል ውስጥ የሚካሄደውን የዕለት ተዕለት ግብይት ከወትሮ የተለየ ፍጥነትና ውጥረት እንዲሁም ድብብቆች ባህሪይን አሳይቷል። እነዚህ አዲስ የቁጥጥር ስርዓት አፈጻጸም በነጋዴዎችና በሸማቾች መካከል ባለው የቆየ የንግድ ግንኙነት ላይ ከፍተኛ የሆነ መረበሽን ፈጥሯል። ሸማቾች ከባድ ፈተና ውስጥ መግባት

የመርካቶ የገበያ እንቅስቃሴ በቅርበት የሚከታተሉ ወገኖች እንደሚገልጹት ገበያው አሁን ያለው ድባብ ከህጋዊ ግብይት ይልቅ የአደንዛዥ እጽ ዝውውር የሚመስል ሁኔታን ተፈጥሯል ብለዋል። ይህም ሁኔታ በዋነኝነት የተፈጠረው ነጋዴዎች ባልተጠበቀ የመንግስት ተቆጣጣሪዎች ፍተሻ ሳቢያ በከፍተኛ ስጋት ስር በመውደቃቸው ነው ተብሏል። ሻጭ መንጥሮ በሚለያቸውና ና ገዢ በማያያቸው የመንግስት ደንቦች መካከል ባለው ግልጽ ያልሆነ ፍጥጫ ሳቢያ የመርካቶ ገበያ ለዛም ሙሉ በሙሉ አጥጧል። ነጋዴዎች ለዚህ ውጥረት ውስጥ መግባት ዋነኛ ምክንያት ተቆጣጣሪ አካላት ከሌላ ሱቅ የተገዛን እቃ በእጁ አንጠልጥሎ የሚመጣ ገዢ አይተው በሱቃቸው ፊት ቆሞ ሲገበያይ ካገኙት ቀድሞ ለተገዛው እቃ ሁሉ ተጠያቂ እንሆናለን የሚል ከባድ ስጋት ውስጥ በመውደቃቸው ነው። ይህ የመንግስት የቁጥጥር ስልት በነጋዴዎች ላይ የፈጠረው ከፍተኛ የሆነ ፍራቻ ገዢውን አገራማን ብሎ ሊገዛ ሲሄድ በከፍተኛ ስጋት ስር በመውደቅ በነጋዴዎቹ ግራ እንዲጋባ አድርጎታል። ገዢው የትኛውንም ግብይት ሲፈጽም ከፍሎ ለሚገዛው እቃ ጭምር በጥርጣሬና በስ ስጋት እንደሚገዛ ይሰማዋል። አዲሱ የድብብቆሽ ግብይት በሸማቾች ላይ ከፍተኛ የሆነ እንግልትን ፈጥሯል። እቃ የያዘ ደንበኛ በሚያማትሩ ነጋዴዎች ላይ በሚፈጠረው ስሜት ሳቢያ ሸማቹ የሚፈልገውን እቃ በሱቁ ውስጥ እያለም እንኳን የለም የሚል ፈጣን ምላሽ እየተሰጠው እንዲሄድ ይደረጋል። ይህም ቀደም ሲል የነበረውን የሸማቾች እቃውን አስቀምጦ ወይንም አስጠግቶ ሌሎች ግብይቶችን የማጠናቀቅ ልምድ እርሱ ድሮ ቀረ በሚል ምላሽ ሙሉ በሙሉ ተቋርጧል። በመሆኑም ሸማቹ በፀሐይ እየተለበለበ እቃውን በሁለት እጁ ተ ተሸክሞ አንዱን ተራ ወደ ሌላው ተራ መንከራተት ግድ ሆኖበታል። በተጨማሪም ለመከራከርና ተረጋግቶ እቃ ለማማረጥና ተቀላልዶ ተመስጋግኖ ለመለያየት የሚጋብዝ ፊት የለም። ደረሰኝ ቁርጦ የሚሸጥ ነጋዴም ጭምር ሱቁ መስኮት ላይ በፍጥነት እንድትሄዱ ይቁነጠነጣል። የቁጥጥር ስርዓቱ ገበያ ትስስርን ለማስተካከልና የግብር አሰባሰብን ለማሻሻል ታስቦ የመጣ ቢሆንም አፈጻጸሙ ግን ያልተጠበቀ የንግድ ፍሰት መስተጓጎልና የሸማቾችን ቅሬታ አስከትሏል። የቁጥጥር አካላት የግብር ቁጥጥር ከአጠቃላይ የንግድ ስርዓት አፈጻጸም ጋራ የሚመጣጠንና ሸማቹን ከእንግልት የሚታደግ መፍትሄ በአስቸኳይ እንዲፈልጉ ጥሪ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።